ሰላም ልጆች፣ እንዴት ናቸው? ደህና ናቸው? ዛሬ ቅዳሜ ደርሶ ተገናኘን አይደለም? እንዴት ነበረ ሳምንታችሁ? ጥሩ ነው? ትምህርት እንዴት ነበረ? አስተማሪዎቻችሁ ደህና ናቸው? የቤት ስራ ሳይ ሳምንቱ ሙሉ በደንብ ሰራችሁ? በጣም ጎበዞች። እኔ እንዴት እንደናፈቃችሁኝ ብታዩ በጣም ነበር የናፈቃችሁኝ። ቅዳሜ ሶስት ሰዓት ደረሰልን። ዛሬ ትሮቶች ይንቀጥላለ። ከዛ በፊት ግን እንጸልያለን ያለ መጽሐፍና ከለሪንግ ቡካችሁ አዘጋጁ። መጽሐፍ ቅዱሳችሁንና ከለሪንግ ቡካችሁ አዘጋጁልን። ከእኔ ጋር እንጸልያለን ያለን እኔ የምለው ትላላችሁ? እሺ ልጆች በጣም ጎበዞች። ኢየሱስ አለቴ ነው በዓለት ላይ ቤቴን ሰራለሁ፣ በሬን እዘጋለሁ፣ መስኮቶቼን እቆልፋለሁ፣ እጸልያለሁ። እግዚአብሔር ሆይ አመሰግንሃለሁ፣ በሰላም ስለጠበክን እጅግ አድርገን እናመሰግንሃለን። ደግሞ ስለምትወደን በጣም ደስ ይለናል፣ እኛም አንተን እንወድሃለን ቃልህን ልታስተምረን ስለሆነ ተባረክ። ለቃል ፍቅርን ስጠን፣ በኢየሱስ ስም አሜን። በጣም ጎበዞች። ከኔ ጋ ይጸልያችሁ፣ በጣም ጎበዞች። እሺ፣ ዛሬ የምንማረው እግዚአብሔር በሶስተኛው ቀን ምንን እንደፈጠረ ነው። እሺ ልጆች፣ ከለሪንግ ቡክ ያላችሁ ገጽ አራትን ታወጣላችሁ። መጽሐፍ ቅዱሳችን ላይ ደግሞ ዘፍጥረት ምዕራፍ አንድ ከቁጥር ዘጠኝ ጀምሮ ያለውን እናነባለን ማለት ነው። ዝግጁ ናችሁ ልጆች? በጣም ጎበዞ። ዘፍጥረት አንድ ከቁጥር ዘጠኝ ጀምሮ ያለውን እናነባለን። በኢየሱስ ስም እናነባለን። ከኔ ጋር ድምጻችሁን ከፍ አድርጋችሁ እግዚአብሔርን ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ። እንዲህም ሆነ። እግዚአብሔርም የብሱን ምድር ብሎ ጠራ፣ የውሃ መልካማቸውንም ባህር አለው። እግዚአብሔርም ያ መልካም እንደሆነ አየ። እግዚአብሔርም ምድርን ዘርን የሚሰጥ ሳርንና ቡቃያ በምድር ላይ እንደ ወገኑ ዘር ያለበትን ፍሬን የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርን ዘርን የሚሰጥ ሳርንና ቡቃያ እንደ ወገኑ ዘሩም ያለበትን ፍሬ የሚያፈራ ዛፍ እንደ ወገኑ አበቀለች። እግዚአብሔርም ያ መልካም እንደሆነ አየ። ማታም ሆነ ጠዋትም ሆነ ሶስተኛ ቀን። አይገርማችሁ ልጆች እግዚአብሔር ቁጭ ብሎ ማለት ነው ዛሬ ደግሞ አለ ሶስተኛ ቀኑ ላይ አሁን ምድር ሲባል ታውቃላችሁ አይደለ? ባህር አለ፣ ደረቁ መሬት አለ፣ እኛ የምንረግጠው ቤት የሚሰራበት አስፓልት የሚሰራበት ምናምን ከዛ ደግሞ ሄዳችሁ ታውቃላችሁ ሐይቆች ምናምን ደግሞ ያለበት እስቲ ሐይቅ ምናምን አይቶ የሚያውቃለን ኮሜንት ላይ ጻፉልን፣ ታይቷችሁ የምታቁትን ሐይቅ። ከዛ ደግሞ ፊልም ላይ ምናምን አይታችሁ መርከቦች ምናምን የሚሉበት ትልቅዬ ውሃ ያለበት እነሱ የተፈጠሩት እግዚአብሔር እንደዚህ ብሎ ነው ማለት ነው። ቁጭ አለና ውሃዎች አንድ ቦታ ይሰብሰቧዋል። እግዚአብሔር እዛ እግዚአብሔር ውሃዎችን ተሰባቸው ማለት ነው። ሐይቅ አላቸው ከዛ ውቅያኖስ ባህር ምናምን የተፈጠረው እንደዛ ነው። አይገርማችሁ! ከዛ ደግሞ ሌላው የተረፈው ደግሞ ባዶ መሬት የሆነውን ደግሞ እግዚአብሔር ምን አለ? እዚህ መሬት ላይ አለ ምድር ፍሬ የሚያፈሩ ዛፎችን ዘር የሚሰጡ ዛፎችን ታብቅል እንደ አየአይነታቸው ታቃላቸው አለ በጣም ብዙ አይነት ተክሎች እንዳሉ ለምሳሌ እኛ ምን እናውቃለን? ዛፍ እናውቃለን፣ ጽድ እናውቃለን፣ ዘንባባ እናውቃለን፣ አበባ ብቻ የሚያፈሩ ከዛ ጥላ ደግሞ የሚሆኑ ኮሽ ምናምን ተቃላች ልጆች። እንደዛ አንዳንድ ዜሎ ክፍለ ሀገር ምናምን እንደውም ለአጥርነቱ ላይ ይጠቀሙታል አደለ? አጥር ያደረጉታል። እሱን ይተክልና ክርክም አድርገውት ምናምን ማለት ነው። እንደሱ አይነት ተክሎች ይብቀሉ አለግዚያ ከዛ ደግሞ አይ ደግሞ ምግብ የሚሰጡ ፍሬ የሚሰጡ የሚበላ ነገር ደግሞ የሚሰጡ ሌላ ተክሎች ደግሞ ይብቀሉ ነው። እግዚአብሔር ምን አደረገ? ተናገረባቸው። ከዛ ምድር ምን አደረገች? እግዚአብሔር የተናገረው አትክልት አበቀለች። ከዛ ዛፎችን፣ ቡቃያዎችን፣ ተክሎችን በእግዚአብሔር በሶስተኛው ቀን ምን አደረገ? ፈጠረ ማለት ነው። ይኸው እስካሁን ድረስ እግዚአብሔር የፈጠራቸው ታውቃላችሁ፣ ትልልቅ ጫካ አለ። በጣም ብዙ ትልቅ ሻካ ናሽናል ጂኦግራፊ ላይታችሁ ታውቃላችሁ። እነዛኑ ዛፎች ሰው የተከላለን አይመስላችሁ። በእርግጥ እውነት ነው። እኛም ሰዎች እንተክላለን አይደለም። እግዚአብሔር ለምድር እጽዋት፣ ለምድር ተክሎች እጅግ በጣም ጠቃሚ እንደሆኑ ስላወቀ እግዚአብሔር ስለሚያውቅ እግዚአብሔር ምን አደረገ? በሦስተኛው ቀን እጽዋትን፣ ተክሎችን፣ ቡቃያዎችን፣ እህሎችን ምን አደረገልን? ፈጠረልን ምን ብሎ ይፈጠሩ ብሎ በቃሉ ተናግሮ ማለት ነው። እና ይገርሞች አሁን የምንበለው አቮካዶ፣ ማንጎ፣ እንጆሪ ምናምን፣ እስኪ ምን በልታችሁ ታውቃላችሁ? እንደዚህ ቅጥስ አድርጋችሁ በልታችሁ ታውቃላችሁ? ከዛፍ ላይ እነዛ ሁሉ መቼ ነው እግዚአብሔር የፈጠረው? ድሮ ገና በሚል በሶስተኛው ቀን፣ እግዚአብሔር በሶስተኛው ቀን እነዚህን ዛፎች እጽዋት ቡቃያዎችን ያደረገልን ፈጠረልን እላችኋለሁ። አይገርማችሁም? እግዚአብሔር ቀድሞ እኛ ከመፈጠራችን በፊት ለእኛ የሚጠቅሙን ነገሮች ምን አደረገ? ፈጠረልን። ደስ አይልም ልጆች? በጣም በጣም ዘንዛፎችን ስታዩ ወክ ምናምን ወይ ሄዳችሁን ታውቁ የሆነ ክፍል ሀገር ምትቆሮ የሆናም ሲሉ በጣም ብዙ ጫካ ገለጥ ያለ ጫካ ምናምን ስታዩ አትገረሙ። በጣም ይገርማል አይደለም

ቅጠላ ቅጠል ለማድረግ ሞክሩ ነው እናንተ የምትወዱትን ቅጠል፣ የምትወዱትን አበባ እዚህ ጋር መቀባት ትችላላችሁ። ዛፍ ከፈለጋችሁ አረንጓዴ አበባ፣ ቀይ አበባ ምናምን እያደረጋችሁ ይህንን መቀባት ትችላላችሁ። እግዚአብሔር በሶስተኛ ቀን ምን ፈጠረ? ዛፎችን፣ ተክሎችን እግዚአብሔር ፈጠረ። ለሰዎች ምን ስለሆኑ አስፈላጊ ስለሆኑ እኛ ወደ ምድር ከመምጣታችን ሰዎች ከመፈጠራቸው ወዲህ ለሰዎች የሚጠቅሙትን ነገሮች እግዚአብሔር ምን እያደረገ ነበር? ቀድሞ እየፈጠረ ምን ነበር? በስንተኛው ቀን? በሶስተኛው ቀን። ስለዚህ እግዚአብሔር በሶስተኛው ቀን ምን እንደፈጠረ ለጓደኞቻችሁ ንገሯቸው፣ እሺ። በሶስተኛው ቀን እግዚአብሔር ዛፎችና ቃቢያን ፈጥሯል። እና የዛሬው ትምህርታችን ይሄን ሊመስል ነበር። በሚቀጥለው እግዚአብሔር በአራተኛው ቀን ምን እንደፈጠረ ደግሞ እንማራለን ማለት ነው። ደስ አይለ ቻዎች? እኔ በጣም ነው በቃ እየገረመኝ ያለው እንደን፣ እየተገረማችሁ ከሆነ ይህ ትምህርት እንዳያመልጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለጓደኞቻችሁ ንገሯቸው እሺ። ሃፒ ኪድስ ሚኒስትሪ ዩቲዩብ ቻናል ላይ ቅዳሜ ሶስት ሰዓት ላይ እየተማር ነው ብላችሁ ንገሯቸው እሺ። እኔ በጣም ነው የምወዳችሁ እናንተስ? መልካም ሳምንት ይሁንላችሁ። ባይ ልጆችዬ። ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት